በፍቅረኛሞች መሃል አበባ መለዋወጥ የምዕራባውያን ባህል ነው ብሎ የሚያስቡ ሰዎች አበባ በስጦታ መልክ የቀረበለት ሰው የሚያውድ መዓዛና ለመያዝ ቀላል በመሆኑ ሳይመልስ በክብር ይቀበለው የሚለው ነቢያዊ ትውፊት ዘንግተዋል። አንድ ምዕራባዊ ለሚስቱ የመኪና በሩን ከፍቶ ወደ ውስጥ በክብር ሲያስገባትና ሲያወርዳት ተመልክተው የሚፈዙ ሰዎች ነቢዩ ሙሐመድ አለይሂ ሰላቱ ወሰላም በኸይበር ዘመቻ በድካም ስሜት ላይ ሳሉ እሳት ካነደደው መሬት ላይ በመቀመጥ ባለቤታቸው ሶፊያ በሁለት እግሯ ክቡር ከሆነው ታፋቸው ላይ እንድትወጣና ግመሏን እንድትጋልብ ያመቻቹ እንደነበር አለማወቃቸው ይደንቃል። ይህ እንግዲህ በዘመቻ ወቅት የፈጸሙት ተግባር ነው።

ነቢይ መሐመድ ዓለይሂ ሰላቱ ወሰላም እቤት ውስጥ ይሠሩ የነበረው ሥራ ምን እንደ ነበረ ለዓኢሻ ጥያቄ ቀረበላት። ልብሳቸውን ይሰፋሉ፣ ወተት ያልባሉ፣ ራሳቸውንና ቤተሰቦቻቸውን ያገለግላሉ በማለት መለሰች። መርሃቸው እንደ ሌሎች ራስህን ለራስህ አገልግል ሳይሆን ራስህንም ሆነ ሌሎችንም አገልግል ነው። ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም እንዲህ አሉ። ከባለቤትህ አፍ ውስጥ ያኖርካት ጉርሻ ሳትቀር ምንዳ ያላት ቢሆን እንጂ ፈጽሞ ልግስናን አልለገስክም። በደመቀ ቀይ ቀለም ተነክሮ በማኅበራዊ ድኅረ ገጾች ከሚለቀቀው የልብ ቅርጽ ምስል በላይ የፍቅርን ምልክት ከላይ በተወሳው ነቢያዊ ሕይወት ማየት ትችላለህ።

ይህ ነው እውነተኛው ሮማንቲክ የፍቅር ዓለም። በአሁኗ ሰዓትና ደቂቃ ማንን ማየት ይመኛሉ አሊያም ይፈልጋሉ ቢባሉ ማንን ይመርጣሉ? ምርጫው እጅግ በሚወዱት በሚያደንቁትና በሚያከብሩት ሰው ላይ ስለ መሆኑ ጥርጥር የለውም። ታዲያ እጅግና ከልብ የሚወዱት የሚያፈቅሩትና የሚያከብሩት ማንን ይሆን? እናቶን፣ ፍቅረኛውን፣ የኳሱን ንጉሥ ወይንስ ሌላ? በርግጥ ምርጫችን እንደ ኢማናችን ነው። ምኞቶቻችንም ለነገሮች እንዳለን ክብረትና ቅለት ነው። የዚህ ዩኒቨርስ ታላቁ ሰው ግን ከዛሬ ሺህ አራት መቶ ዓመታት በፊት እኔና አንተን አሻግረው ይመለከታሉ። እኔና አንተንም አንቺንም ለማየት ይናፍቃሉ። ናፈቁን ሲሉም በአደባባይ ይናገራሉ። ነቢያችን አለይሂ ሰላቱ ወሰላም በአይን ባያዩንም በአካል ባያገኙንም እኛን ለማየት ግን ይናፍቃሉ። እኛን ለማግኘትና ለመገናኘትም ይጓጓሉ።

የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ወደ ሙስሊሞች መካነ መቃብር ደረሱና፣ ሰላም በእናንተ ላይ ይሁን እናንተ የምእመናን መኖሪያ ሆይ፣ እኛም አላህ ካለ የእናንተን ፋና መከተላችን ወይም መምጣታችን አይቀርም። ወንድሞቻችንን ባየን ተመኘው አሉ። ሰሓቦችም እንዴ አንቱ የአላህ መልእክተኛ ሆይ እኛ ወንድሞቹ አይደለንም እንዴ? ብለው ጠየቋቸው እናንተማ ሶሓቦቼ ወይም ባልደረቦቼ ናቸው። ወንድሞቼ ግን ገና ወደፊት የሚመጡት ከኋላችን የቀሩት ናቸው እኔም ቀድሜ በሐውዝ ላይ ጠብቃችኋለሁ አሉ አለይሂ ሰላቱ ወሰላም ሶሓቦችን በመገረም እንዲህ ጠየቁ የአላህ መልእክተኛ ሆይ ከህዝቦቹ ከኋላው የሚመጡትን እንዴት ሊያውቁ ይችላሉ? እርሳቸውም አንድ ሰው በቃና የሚያበሩ ነጫጭ ግመሎች ቢኖሩት ከግመሎቹ መካከል ሙሉ ጥቁር ከሆኑት መለየት ያቅተዋል እንዴ? አሏቸው። አይ አያቅተውም በማለት መለሱ። ሶሓቦች ከውጦ የተነሳ እነሱ የቅያማ ቀን ወቃና ነጫጭ የሚያበሩ ሆነው ይመጣሉ። እኔ ደግሞ በሐውዝ ላይ ሆኜ ጠብቃቸዋለሁ በማለት አስረዷቸው። ነቢያችን አለይሂ ሰላቱ ወሰላም እንዲህ ይናፍቁናል። እንዲህም ይጓጉልናል። እንዲህ ይንሰፈሰፉልናል። እኛስ እሳቸውን ለማየት ከእሳቸው ለመገናኘት ምን ያህል ጓጉተን ይሆን?

ለሞቱት ትሆናለች። ታዲያ እንዲህ የሚወዱንና የሚያስቡልን ነብይ ፍቅር ወዲያ መግፋት ከተውን የጤና ይሆናልን? መልሳችንስ በበለጠ መልኩ እሳቸውን ማፍቀር መሆን የለበትምን? ምን ስለእኚህ ታላቅ ሰው ለመናገር የህይወት ታሪካቸውን ለመዘርዘር አቅሙም ብቃቱም አይኖረን ይሆናል። በአላህ ፍራቻ ከኛ የበለጡ በምላሳቸው ከወንጀል የጸዱ ሷሊህ ሰዎች ቢናገሩ የተሻለ በሆነ ነበር። ነገር ግን እኛም ከውዴታቸው ለማትረፍ አሰብንና የጨረፍታ ያህል ለመነካካት ወደድን። እኛ ለዛሬ በእውነት ሊፈቀር ስለሚገባቸውና እሳቸውን ማፍቀርም ትልቅ ትርፍንና ስኬትን ወደሚያጎናጽፈው ታላቅ ሰው ለመጥራት ብራችንን አነሳን። አልወደድናቸውምና እንውደዳቸው ለማለት ነጭ ባንዲራ ይዘን ተነሳን። በዚህ ዓላማችን ምናልባት አንዳንድ ተከታዮቻቸው ካንቀላፉበት ይባል ነው ይሆናል የዘነኩት ያስታውሱ የደከሙትም ይነቁ ይሆናል። በዚህ ጥረታችን ብቻ ከነቢዩ አለይሂ ሰላቱ ወዳጆች ውስጥ እንመዘገብ ይሆናል። ማን ያውቃል? ዛሬ ዛሬ በዙሪያችን የምናስተውላቸው ነገሮች ሁሉ ስለ ነብዩ አለይሂ ሰላቱ ወሰለም ደጋግመን እንድንናገር ይቀሰቅሱናል፣ ባስተምህሮታቸው ዙሪያ እንድንሰባሰብ ይገፋፈናል። ነቢያችን አለይሂ ሰላቱ ወሰለም አላህ ሱብሐነሁ ወተዓላ ለዓለማት እዝነት የላካቸው ታላቅ ነብይ ናቸው ለሚያውቁትም ሆነ ለማያውቁት በዘመናቸው ለኖሩት ቀድሞአቸው፣ ላለፉትም ሆነ ከኋላቸው ላሉት ሁሉ ያሰቡ፣ ያዘኑና የተጨነቁ ምርጥ የአላህ ፍጡር ናቸው። ለኛ ለሰው ልጆች በተለይም ለኡመቶቻቸው እጅግ አብዝተው ከመጨነቃቸው የተነሳ ሕይወትን ለራሳቸው የኖሩበት ጊዜ አልነበርም። በሕይወት ዘመናቸው አንድም ቀን ለስላሳ ቂጣ በልተው አያውቁም። ጠግበው ያደሩበት ቀን አይታወስም። ፍራሻቸው ደረቅ ሰሌን ነው። መብራታቸው በተደጋጋሚ ጋዙ አልቆበት በጨለማ የሚያሳድራቸው ኩራዝ ነው። የቤታቸው ጣሪያ ለመሬት ቅርብ ነው። ምግብ ለማብሰል በቤታቸው እሳት የሚቀጣጠለው በወራት ነው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም የምን ጊዜም የአላህ ስብሓንሁ ወተዓላ እዝነትና በረከት በሳቸው ላይ ይሁንና እኛ ከምንገምተውና ከምናስበው በላይ ለእኛ ኑረውና ተቆርቁረው አልፏል። የቆሰሉት፣ የደሙት፣ የጠቆሩት፣ የገረጡት፣ ያለ እንቅልፍም ያደሩት ለግል ክብራቸው ሳይሆን ለዓለማት ሕዝብ መስተካከል ነው። የተራቡት፣ የተሰደዱት፣ ሞራልና ክብራቸውን ጭምር የሸጡትም ለእውቅናቸው ሳይሆን ተከታዮቻቸውን ከአሳማሚ የጀሃነም እሳት ቅጣት ለማዳን ነው። ታሪካቸውን ብናጤን በእሳቸው ዙሪያ አስገራሚ ክስተቶችን እናያለን። ከውለት እስከ ህልፈተ ህይወታቸው በተከታታይ የሌት ተቀን መከራ ተሞልቶ እንመለከታለን። በመካ ሰዎች የደረሰባቸው ያልተቋረጠ እንግልት እንዳለ ሆኖ

ቁረይሾች በታላቁ ነቢይ ዐለይሂ ሰላቱ ወሰላም ላይ ግፍ መስራትን አጠናክረው ገፉበት። ከመካ ወጣ ብለው ወደ ጧይፍ ሄደው ዳዕዋ ቢያደርጉም አቁስለውና አድምተው አባረሯቸው። በዚህን ጊዜ ነበር እነኚህን ተደራራቢ መከራዎች የሚያስረሳ ማጽናኛና ማበረታቻ የሚሆን የጉብኝት ጥሪ ከሰማይ ቤት የደረሳቸው ኢስራእ እና ሚዕራጅ

ለህዝቦቻቸው ያላቸውን ጭንቀት ገለጹ። ነቢያችን ዐለይሂ ሰላቱ ወሰላም እንዲህ ያስቡልናል፣ ይጨነቁልናል። እንዲህ የሚያስቡልንና የሚጨነቁልን ነቢይ ስላለን ብቻ እጅጉን ደስ ሊልን ይገባል። ወላሂ ደስ ይበለን። የሚገርመው ነብዩ ዐለይሂ ሰላቱ ወሰላም በዚያ ወሳኝ ወቅት ላይ ሚስቶችን፣ ዘመዶችን አልያም ልጆችን አለሉ። ይህ ሁሉ የሚያመለክተን ነገር ቢኖር የኛ ነብይ አለይሂ ሰላቱ ወሰላም ለኔ ላንተና ላንቺም እንዲሁም ለአጠቃላይ ተከታዮቻቸው ያላቸውን ሐሳብና ጭንቀት ነው። ነብያችን አለይሂ ሰላቱ ወሰላም የአላህን መልእክት ወደኛ ለማድረስ ባደረጉት የዳዕዋ እንቅስቃሴ ወቅት ያልተባሉት ነገር የለም። ሳያብዱ እብድ ተብለዋል። ያለ ስማቸው ጠንቋይ፣ ደጋሚ፣ ገጣሚ፣ መተተኛ የሚል ስም ተሰጥቷቸዋል። ሳያጠፉ በድንጋይ ተወግረዋል። ማንንም ሳይበድሉ ስማቸውና ክብራቸው መረማመጃ ሆነዋል። ማዕቀብ ተጥሎባቸው ከነ ቤተሰባቸው በረሃብ ማቀዋል። ነቢያችን አለይሂ ሰላቱ ወሰላም ይህን ሃይማኖት ለኛ ለማድረስ አስበው። በመነሳታቸው ብቻ በቤት በአደባባይ ታላቅ መከራና እንግልት ደርሶባቸዋል። ስጁድ ላይ እያሉ ፈርስ ተጣለባቸው። በአደባባይ አንቀው ይዘዋቸው አቡበክር አስጣሏቸው። ግድያ ታስቦባቸው ቤታቸው ተከቦ አላህ ስብሓነሁ ወተዓላ ጠበቃቸው። ጣኢፍ ላይ ደማቸው ጫማቸውን እስኪሞላ ፈሰሰ። ውሑድ ላይ በሙናፊቆች ክህደት ተፈተኑ። በገዛ ሕዝቦቻቸው ተፈነከቱ፣ ደሞ ቆሰሉ፣ ጥርሳቸው ተሰበረ፣ ምርጥ አጎታቸው ተገደሉ፣ ተወዳጅ ሶሓቦቻቸው ዐይናቸው እያየ ወደቁ። እኛስ ለእኛ ብለው እንዲህ ለተንገላቱት ለዚህ ታላቅ ነቢይ ያደረግንላቸው ነገር ይኑር ይሆን ለሳቸው ላለን ፍቅር ብለን ሰርተናል ብለን የምንቆጥረው ነገር ምን ያህል ነው? ለውለታቸው፣ ለውዴታቸው፣ ለስማቸው፣ ለክብራቸው ያስቀደምነው ነገር አለነ? ታሪኩን እያነበብን ራሳችንን እንፈትሽ። እርግጥ ነው ሐተ ነፍሲ ያ ረሱላላህ፣ ነፍሴንም ጭምር ለርሶ ክብር ብለን በቲሸርታችን ላይ ጽፈን ወጥተናል። ያ ሐቢቢ ያ ረሱላላህ ብለን በመኪናችን ላይ ለጥፈናል። ነገር ግን የጻፍነው ነገር በልባችን ውስጥ ልናኖረው ይገባል። የተናገርነውን ተግባር ላይ ማዋል አለብን። እውነት የእሳቸውን መንገድ ይዘን በሱናቸው ተቀርጸን ይሆን? ይህ የቁርአን አንቀጥ ነቢዩን ዐለህ ስላቱ ወሰላም እንወዳለን ለሚሉ ሁሉ ትልቅ ፈተና ነውና ራሳችንን እንገምግም።

የሰው ልጅ ለሰው ከሚሰጠው በላይ ሁሉ የላቀ የሆነውን ታላቁን ዲን ያወረሱን ትክክለኛውን የህይወት ጎዳና ያሳዩንና ከፈጣሪያችን ጋርም ያገናኙን ናቸው፣ ታላቁ ሰው ነቢያችን ሙሐመድ አለይሂ ሰላቱ ወሰላም። ስለዚህም ለነቢያችን አለይሂ ሰላቱ ወሰላም ድንበር ማለፍ የሌለበት ከማምለክ ያልደረሰ ቅልጥ ያለ ገደብ የለሽ የሆነ ፍቅር ልንሰጣቸው ያስፈልጋል። ነቢዩን ዓለይሂ ሰላቱ ወሰላም ማፍቀር ሲባል ደግሞ በልብ ከመውደድና ከማፍቀር አልፎ ትእዛዛቸውን ማክበር፣ ክልከላቸውን መቀበል፣ ሱናቸውን እግር በግር መከተል፣ ዲናቸውን መውደድ፣ ለሰሓቦቻቸው መቆርቆር፣ ሐዲሳቸውን ማሰራጨት፣ ከስብዕናቸው መከላከልና የመሳሰሉትን ሁሉ ያጠቃልላል።